ሰላም የተወደዳችሁ ወገኖች፣ እንደምናላችሁ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ የማስተላልፈው መልእክት በመጋቤ ሐዲስ እሸቱ ዓለማየሁ ቪዲዮ ዙሪያ ይሆናል። የእሳቸው ነገር መቼም የሚያልቅ አይደለም። በጣም የተለያዩ ሀሳቦችን ይሰነዝራሉ፣ ነገር ግን ሀሳቡ ከእግዚአብሔር ቃል ጋር አብሮ ስለማይሄድ ብዙ ጊዜ ምላሽ ሰጥተናቸዋል አሁንም ደግሞ ምላሼን እንደሚከተለው አቀርባለሁ ነገር ግን በአንዳንድ ሰዎች ላይ ቪዲዮ ስንሰራ ሰዎችን አታኪ ያደረግን የተቃረንን ከነሱ ጋር ግጭት ያለን አድርገው የሚቆጥሩ ሰዎች አሉ እንደዛ አይደለም እንደዛ አይደለም አዎ፣ ምንም አይነት የሚያገናኘን መስመር የለም። ምንም የሚያገናኘን ነገር እኔ መጋቤ ሐዲስ እሸቱን ዓለማየሁን በቪዲዮ ከማያቸው ውጪ በአካል አላውቃቸውም። አብረንም ተነጋግረን አውርተንም አናቅም። አዎ፣ ሌሎችም እንደዚሁ አላውቃቸውም። አንዳንዶቹን ነገር ግን በቪዲዮ የምንሰራው ጠላት ሆነ ናቸው፣ እነሱን አታክ ለማድረግ ህይወታቸውን፣ ኑሯቸውን፣ አገልግሎታቸውን ለመዋጋት ሳይሆን ትክክለኛውን እውነት እንዲያስተምሩ የቤተክርስቲያን መምህራን እንደመሆናቸው መጠን ትክክለኛውን የእግዚአብሔርን ቃል ለሕዝባችን እንዲመግቡ እንዲሰጡ ለመንገር ነው እንጂ ምንም አይነት ተቃርኖ የለንም። ነገር ግን ሕዝባችን የእነርሱም ሕዝብ ነው የእኛም ሕዝብ ነው። ሸክም አለን። ለኦርቶዶክሳዊ ሐዋርያዊት ቤተክርስቲያን የወጣንባት ቤት ስለሆነች በምንም መልኩ አንተውም እና የተሳሳተ ትምህርት ሲሰጡ እያየን እኛ ደግሞ ዝም ማለት አንችልም። አለዛ ለዛ ነው ብዙ ጊዜ ቪዲዮ የምሰራው እንጂ የእሳቸው ተቃራኒ ሆኜ እሳቸውን ለመዋጋት ቤታቸውን ኑሯቸውን ለመዋጋት ለመክሰስ እና ለመሳሰሉት ጉዳዮች እንዳልሆነ ለሁላችሁም ግልጽ እንዲሆን መናገር እፈልጋለሁ። ለእርሳቸውም እንደዚሁ እናገራል። ጠንካራ ጎናቸውን እኮ የተናገርንበት ጊዜ ነበረ። እግዚአብሔር የተባረከ የጋብቻ ምስክርነት በሰጡ ጊዜ በተለይ ባለቤትየዋ በጣም በጣም ትልቅ ማስተዋል ያላቸው ሴትዮ ናቸውእና እና አንድ ምክር ሲመክሩ ሰምቻለሁ። በጣም የተናደደ ሰውእና ፍሬን የበጠሰ ሹፌር አንድ ናቸው። ፍሬን የበጠሰ ሹፌር ቆማ አትጠብቀውም። ሊገጭህ ይችላል ዘወር ትላለ። እንደዚህም ደግሞ በስሜት የተናደዱ ሰዎች ሲኖሩ ዘወር ማለት ተገቢ ነው ብለው እንዲህ አይነት ጥልቅ ምክር የሰጡ ረጋ ያሉ ሴትዮ እንደሆኑ አስተውላለሁ። እግዚአብሔር አምላክ የተባረከ። ስለዚህ እሳቸውም ደግሞ እንደዚህ አስተማሪ እንደመሆናቸው መጠን ረጋ ብለው አናላይዝ አድርገው አገናዛዝበው ቢያስተምሩ በጣም ተናጋሪ ናቸውና ብዙዎች ጋ ሊደርሱ ይችላሉ። ለምን ያልሆነ እንደ እግዚአብሔር ቃል ያልሆነ ነገር እሳቸው መምህሮ ነው፣ እንደ እግዚአብሔር ቃል ያልሆነ ነገር ለምን ይናገራሉ በማለት ነው። ከዛም መልስ ደግሞ ብዙ ሕዝብ በስራቸው ስላለ ብዙ ሕዝብ ሊጠፋ ስለሚችል ከዚህ አንጻር ነገራቸውን እንዲያስተካክሉና መልክ ባለ ሁኔታ እንዲናገሩ ከመፈለግ ነው እንጂ ሌላ ምንም አይነት ነገር የለም። የለንም ክብር ለእግዚአብሔር ይሁን ነገር ግን አሁንም የሚሳሳቱ ከሆነ እና ህዝብ የሚስትበትን ነገር የሚናገሩ ከሆነ እንደ እግዚአብሔር ቃል ከመናገር ወደኋላ አልልም እግዚአብሔር የተባረከ ይሁን ለዘላለም ክብር ለእግዚአብሔር ይሁን እና ይህንን ለማሳወቅ ነው እግዚአብሔር ቅዱሳን ተባረኩ ለዘላለም በጣም ነው መወዳችሁ ማከብራችሁ አሁን ቀጥታ መጋቤ ሐዲስ እሸቱ ወደ አስተማሩት ነው የምንሄደው እና አንድ ቪዲዮ ለቀዋል። እሳቸው እየተናገሩ እያሉ በቅርብ ጊዜ ወደ ጌታ ማዳን የመጣ አንድ አርቲስት አለ። ወንድም ሸዋፈራው ይባላል። እና ስለ እሱ እየተናገሩ ነው የሚመስለኝ። ምክንያቱም ፎቶ ተለጥፏላ ፎቶ ስለተለጠፈ ማለት ነው። እና ምንድን ነው የሚሉት? እኔ ግርም ይለኛል። አንዳንድ ሰዎች እምነታቸውን የለወጡ ጋዜጠኞች የነበሩ ሚዲያ ላይ የምናውቃቸው ሰዎች ወደ እምነቱ በገቡ በሳምንቱ ስብከት ጀምረዋል። ለምሳሌ በፊልም የምናውቃቸው ሰዎች፣ የሚያምርባቸው ሰዎች በየትኛው ቅጽበት የሚያምርባቸው ሰዎች በየትኛው ቅጽበት መጽሐፍ ቅዱስን እንዳጠኑ ክርስቶስን እንዴት እንዳጠኑ ሳታውቅ ዩቲዩብ ላይ መጥተው የክርስቶስ ተከራካሪ የሃይማኖት ተከራካሪ ሆነዋል። ሃይማኖታችሁን ቀየራችሁ ለምን፣ ሃይማኖታችሁን ቀየራችሁ ለምን ሚዲያ ላይ መጣችሁ የሚል ተቃውሞ የለኝም። ነገር ግን ወደ እኛ የምትመጡ ወደ ሌሎች የምትሄዱ ካላችሁ የኖራችሁበትን ሙያ ጨለማ ውስጥ ነው የኖርኩት አይባልም። በጣም ነውር ነው ብለው ተናግረዋል። እና ከታች የዚህ ወንድማችን ወንድም ሸዋፈራው አርቲስት ሸዋፈራው አሁን አንዳንድ ሰዎች እምነታቸውን ለውጦ ጋዜጠኞች የነበሩ ሚዲያ ላይ የምናቃቸው ሰዎች ወደ እምነቱ በገቡ በሳምንቱ ስብከት ጀምረዋል። ለምሳሌ በፊልም የምናቃቸው ሰዎች የሚያምርባቸው ሰዎች በየትኛው ቅጽበት መጽሐፍ ቅዱስን እንዳጠኑ ክርስቶስን እንዴት እንዳጠኑ ሳተውቅ ዩቲዩብ ላይ መጥቶ የክርስቶስ ተከራ የሃይማኖት ተከራካሪ ሆነዋል። እኔ ለምን ሃይማኖቶችን ቀየራችሁ? ለምን ሚዲያ ላይ መጣችሁ የሚል ተቃውሞ የለኝ። ነገር ግን ወደ እኛም የምትመጡ ወደ ሌሎችም የምትሄዱ ሰዎች ካላችሁ የኖራችሁበትን ሙያ ጨለማ ውስጥ ሊኖርኩት አይባል በጣም ነውር ነው እና እሱን አድሬስ አድርገው የተናገሩ ነው የሚመስለኝ። ጥሩ ነው መናገር፣ ነገር ግን የተናገሩበት ሀሳብ ትክክል አይደለም። እንዴት ቢባል እኔ ግር ይለኛል አንዳንድ ሰዎች እምነታቸውን የለወጡ ጋዜጠኞች የነበሩ ሚዲያ ላይ የምናውቃቸው ሰዎች ወደ እምነቱ በገቡ በሳምንቱ ስብከት ጀምረዋል። ምሳሌ፣ በፊልም የምናቃቸው ሰዎች፣ የሚያምርባቸው ሰዎች በየትኛው ቅጽበት መጽሐፍ ቅዱስ እንዳጠኑ ክርስቶስ እንዴት እንዳጠኑ ሳታውቅ ዩቲዩብ ላይ መጥተው የክርስቶስ ተከራካሪ የሃይማኖት ተከራካሪ ሆነዋል ነው የሚሉት እና እንግዲህ ለዚህ የምሰጠው መልስ ምንድን ነው? እግዚአብሔር የተባረከ ይሁን። እምነታቸውን የለወጡ ጋዜጠኞች የነበሩ ብለው ተናግረዋል፣ እና እምነት አይለወጥም፣ እምነት አይለወጥም። ክብር ለእግዚአብሔር ይሁን። እንዴት ብለን ብንል እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል በእግዚአብሔር ቃል ሰምተው ሰዎች ሲያምኑ እምነታቸውን ለወጡ አይባልም። እነ ሸዋፈራው እንግዲህ ማለት አርቲስት ሸዋፈራው በእግዚአብሔር ቃል የሆነ እምነት ነው ያላቸው። የእግዚአብሔርን ቃል ሰሙና አመኑ ማለት ከዚህ በፊት የነበራቸውን እምነት በእግዚአብሔር ቃል አስተካክለው በተሻለ እምነት በእግዚአብሔር ቃል ውስጥ ባለ ማመን ውስጥ ገብተው አመኑ። ስለዚህ እምነታቸው ለወጡ ብለን ልንናገር አንችልም። ይሄ ስም ማጉደፍ ነው የሚሆነው። እና አስተካክለው ነው ያመኑት። የእግዚአብሔርን ቃል እግዚአብሔር ቃል ባላለው መሰረት ነበረ ከዚህ በፊት በተዋረድ በሲወርድ ሲዋረድ እምነት ተቀበሉት። ብዙ ጊዜ ኦርቶዶክስ ችግሯ በሲወርድ ሲዋረድ እምነትን ተቀበሉ ነው የምትለው። አያቶች ቅድመ አያቶች አምልከው ከሆነ ያንን አንተ አምልክ ብለው ይላሉ። እና ሊሆን አይችልም። አብርሃም እንኳን እኮ ከሀገር ከዘመዶች ተለይተ እኔ ወደማሳይ ምድር ውጣ ነው ያለው። ጣዖቱን ትቶ ነው የወጣውና እንደ እግዚአብሔር ቃል የሄደው አብርሃም እግዚአብሔር እንደነገረው ሄደ፣ ሎጥም ደግሞ ተከትሎት ሄደ ብሎ ነው የሚናገረው ስለዚህ ከጥንት ጀምሮ ሰዎች እንደ እግዚአብሔር ቃል የሆነ እምነት ነው ያላቸው። ሮሜ አስርም ላይ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው ይላል። እምነት በእግዚአብሔር ቃል የሆነ እንጂ ዝም ብሎ በሲወርድ ሲዋረድ የመጣ ወይም ከሰዎች የተዋስነው እንዳልሆነ እንግዲህ ሊታወቅ ይገባል ብዬ ልናገር እፈልጋለሁ። እና እኔ ማለት አርቲስት ሸዋፈራውን የወከልኩ ባይሆንም ነገር ግን አርቲስት ሸዋፈራው እንደምረዳው እሱም ደግሞ እንደመሰከረው በእግዚአብሔር ቃል የሆነ እምነት ያለው ሰው ነው እና የእግዚአብሔርን ቃል አምኖ ነው መስበክ የጀመረው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እምነቱን ለወጠ ብለን ልንል አንችልም። አይደለም፣ ጋዜጠኛ የተለያዩ ሰዎች ወደዚህ ወደ እግዚአብሔር ቃል እምነት ሊመጡ ይችላሉ። ለምን መጡ ልንል አንችልም። መጋቤ ሐዲስ እሸቱ ራሳቸው እኮ ይህን የእግዚአብሔርን ቃል በአግባቡ ካመኑ ወደ እግዚአብሔር ቃል እምነት፣ የእግዚአብሔር ቃል ወደሚሰጠው እምነት ሊመጡ ይችላሉ። አዎ ሊመጡ ይችላሉ። ከካህናትም ብዙዎች በእርሱ አመኑ ብሎ አይናገርም? እንዲህ መጽሐፍ ቅዱስ ይናገራል። የሐዋርያ ስራ ስድስት ላይ ሄደን ብንመለከት እንዲህ የሚል ቃል እናነባለን። የሐዋርያት ሥራ ምዕራፍ ስድስት ላይ የእግዚአብሔር ቃል ምዕራፍ ስድስት ቁጥር ሰባት ላይ የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ለሃይማኖት ማለት ለእምነት ነው። እንግሊዘኛውን ሄደን ብናይ ለእምነት የታዘዙ ሆኑ ይላል። ስለዚህ የማይታዘዝ ማንም የለም ለዚህ የእግዚአብሔር ቃል እምነት የማይታዘዝ ማንም የለም። አንድ ያምናል የእግዚአብሔር ቃል ሲመጣለት፣ ሁለተኛ ደግሞ ይታዘዛል። እግዚአብሔር የተመሰገነ እና በወንድም ሸዋፈራው ውስጥ ያየሁት ይህንን ነው። አመነ የእግዚአብሔርን ቃል ከዛ በኋላ ታዘዘ። ስለዚህ መጋቤ ሐዲስ እሸቱ ራሳቸው ሊያምኑና ሊታዘዙ ይችላሉ። ይሄ እኮ የመረዳት ጉዳይ ነው። የእግዚአብሔርን ቃል በወጉ በተጻፈበት አውድ መረዳት ነው እንጂ የሚያስፈልገው። ሃይማኖት ለወጡ ምናምን አይባልም። ሰው ግን በዘልማድ ከዚህ በፊት የሚያደርገውን ነገር አንድ ሰው ስለተወ ሃይማኖቱን ለወጠ ብለው ይላሉ። ሃይማኖት የመለወጥ ጉዳይ አይደለም። የእምነት ጉዳይ፣ በእግዚአብሔር ቃል የመመራት ጉዳይ ነው። የእምነት ጉዳይ። ክብር ለእግዚአብሔር ይሁን። እኛ ያለን እምነት በእግዚአብሔር ቃል የሆነ እምነት ነው። እግዚአብሔር ቃል የሚለውን አሜን ብለን ተቀብለናል። ያላለውን አንቀበልም። በቃ አዎ። ስለዚህ ሰዎች ተለውጠው የምናያቸው ከዚህ የተነሳ ነው። ለዚህ ለቃሉ ካላቸው ቦታ የተነሳ ቃሉ ሲነገራቸው ያምናሉ። ከዛ በኋላ ሕይወታቸው ይለወጣል። ያንን የበፊቱን ነገር አያደርጉም እንደ እግዚአብሔር ቃል መመራት ስለሚጀምሩ ማለት ነው። ከዚህ በፊት ያጬሱ ከሆነ አያጨሱም፣ ይሰክሩ ከሆነ አይሰክሩም። ወይም ደግሞ የተለያየ የእግዚአብሔር ቃል የማይደግፈውን ስራ ይሰሩ ከሆነ አይሰሩም። በቃ የቃሉ አማኞች ናቸው። እግዚአብሔር የተባረከ ይሁን ለዘላለም። ስለዚህ ይሄ ግር የሚያሰኝ ነገር እንዳልሆነ ለመጋቤ ሐዲስ ልነግራቸው ፈልጋለሁ እና መጋቤ ሐዲስም ይህንን ቃል ቢያምኑ ህይወታቸው ሊለወጥ ይችላል ማለት ነው አሁን እንግዲህ የሚያጋጨን ከኦርቶዶክስ ጋራ እንደ እግዚአብሔር ቃል የሆነ እምነት የላትም ኦርቶዶክስ ቤተክርስቲያን በተዋረድ ከአባቶች ከምን ብላ በቃ ሲወርድ ሲዋረድ የሚል ነገር ስላለ እንደ እግዚአብሔር ቃል የሆነ እምነት ብዙዎቹ ላይ አናይም እና ለዛ ነው ለማንኛውም እስቲ በሰይፉ ሾው ላይ አርቲስት ሸዋፈራው ስለ እምነቱም ሆነ ስለ አገልግሎቱ የተናገረው ነገር አለ። እስቲ ቪዲዮውን አጫውትላቸኋለሁ። አሁን ቪዲዮውን ስሙና የራሳችሁን ነገር መያዝ ትችላላችሁ። ክብር ለእግዚአብሔር ይሁን። ወደ ቪዲዮ መልሳችኋለሁ። ተከታተሉ። ተባ ባለፈው ሳገኝህ ቴዎሎጂ እየተማርክ ነበር። ልክ ጨረስክ? ኧረ ተው። ብዙዎች ድንገት የሃይማኖታዊ ትምህርት ላይ ሲያዩ ትላንት ተውኔት ላይ የነበረ ሰው በአንድ ጊዜ እንዴት ወደዚህ ገባ አይነት አስተያየት ሳይ ነበረ። እውነት ነው ለነገሩ ምን መሰለ፣ ወደ አደባባይ ወጥቼ ነገሩ ሲታወቅ ነው ፍጥነት የሚመስለው እንጂ ኦልሬዲ እኔ አስር ዓመት አካባቢ ሆኖኛል። ያው ግን ጸጥ ብዬ እየተማርኩ ስለነበረ ነው። ከዚያ ወደ ቴዎሎጂ ትምህርት ቤት የዛሬ ሶስት ዓመት ነው የሄድኩትኝ። ጸጋ ስነመለኮት ኮሌጅ ይባላል እዛ ተማርኩኝ። በሶስት ዓመት ሁለት ዲግሪ ነው የወሰድኩት ማታና ቀን እየተማርኩኝ። ዋው ቴዎሎጂ እና ሊደርሽፕ ስነ አመራር ተማርኩኝ፣ ጨረስኩኝ። አሁን ደግሞ በሲስተማቲክ ቴዎሎጂ ማስተር ሴን እየተማርኩ ነው። ደስ ይላል። ሁሌ በትምህርት ላይ አይሻል? በጣም ይሻል። የሸዋ ፈራው ህልም ምንድን ነው? ለምሳሌ አይተህ እንደሆነ በዚህኛው መንገድ ከሄድክ አንዳንዶች ሳይ ቸርች ይከፍታሉ። ከዛ በኋላ ምዕመናን ይኖራቸዋል። እንዲህ አይነት ህልምና እቅድ ያላቸዋሉ። በተቃራኒው ደግሞ የሆኑ ሰዎች አሉ። የሸዋፈራው ህልም የትኛው ነው? መጀመሪያ አንድ ማስተካከያ ሰጥቼ ይልልም ቸርች አይከፈትም፣ ይተከላል። ይተከላል እንጂ አይከፈትም። ሲጀመር ቸርችን ማንም ሊከፍት አይችልም። ኦልሬዲ ኢየሱስ ክርስቶስ ደግሞ አንድ ጊዜ ከፍቷታል። ማንም ሰው ተነስቶ ቸርች ሊተክል አይችልም። በመጀመሪያ ጥሪ ያስፈልጋል። ጥሪ ያስፈልጋል ማለት ራሱ እግዚአብሔር በዚህ መንገድ እንድታገለግለኝ እፈልጋለሁ የሚል ኮንፈርሜሽን ሊሰጥህ ይገባል። እሱ ኮንፈርሜሽን መጀመሪያ ላንተ ይመጣል። ከዛ የቤተክርስቲያን መሪዎች አሉ፣ ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። እነሱ ጸጋህን ይለዩና ትለያለህ ማለት ነው። ልክ ኢየሱስ ክርስቶስ ዐሥራ ሁለቱን ሐዋርያት ከተከተሉት ሁሉ እንደለየ እንደዚያ ይለያል ማለት ነው። ዝም ብሎ አይከፈትም። እኔ ስለፈለግኩ የማደርገው ነገር የለም። ኦልሬዲ እግዚአብሔር ስለፈለገ የሚሆን ነገር ነው። ነገ ምን እንደሚሆን አላውቅም። እዚህ ጋር ሆኜ እንደዚህ ነው እንደዚያ ነው ማለት አልችልም። ግን አንድ ነገር እርግጠኛ መሆን ይችላል። ከዚህ በኋላ በዘመን ሁሉ ጌታን አገለግላሉ። በሆነው መንገድ ይሁን ጌታን ግን አገለግላሉ። ምንም አማራጭ የለኝም ከማገልገል ውጭ እሺ እግዚአብሔር አምላክ እየተባረከ እና እየተመሰገነ ይሁን ለዘላለም። እንግዲህ አርቲስት ሸዋፈራው እንዲህ አድርጎ መስክሯል ማለት ነው። ዝም ብሎ ሃይማኖቱን ለውጦ እሳቸው እንዳሉት ማለት ነው፣ ሃይማኖቱን ለውጦ ከዛ በኋላ ቀጥታ በቃ ስብከት የጀመረ አይደለም። አይደለም። ምን ያህል ለእግዚአብሔር ቃል ቦታ እንደነበረው የእግዚአብሔርን ቃል ካመነ በኋላ ብዙ እንደቆየ ለዓመታት እንደቆየ ከዛ በኋላ ደግሞ ትምህርት ቤት ሁሉ እንደሄደ አዎ፣ የማታ ትምህርትና የቀን ትምህርት እየተማረ ዲግሪዎችን እንደያዘ እና አሁን እንደውም ሲስተማቲክ ቴዎሎጂ እየተማረ ማስተርሱን ሊይዝ እየተማረ እንዳለ ተምሮ ተምሮ የሚያገለግል መሆኑን ሲናገር እንሰማዋለን ማለት ነው። ስለዚህ ይሄ ነው ያለው ነገር። ማንም ሰው ግብታዊ ሆኖ ከሜዳ ተነስቶ ሰባኪ አይሆንም። ይሄ በሌላ መልኩ የሌሎችን ቤተ እምነት አሰራር ማጠልሸት ነው የሚሆነው፣ ተገቢ አይደለም። ሰዎች ስራ ሲፈቱ ወይም ስራ ሲያጡ ተነስተው አመንኩ ብለው የሚሰሩት ስራ አድርጎ ቀለል አድርጎ መመልከት ተገቢ አይደለም። በተለይ መጽሐፍ አውቃለሁ ከሚል ሰው ከአንድ መምህር አይጠበቅም ማለት ነው፣ አይጠበቅም። እና የትም ቦታ ተምሮ ነው ሰዎች የሚያገለግሉት። ክብር ለእግዚአብሔር ተምረው ነው ይሄ ወንድማችን እግዚአብሔር ረድቶት ተምሮ ነው አሁን እያገለገለ ያለው በጣም ድንቅ መልእክቶች ነው እያስተላለፈ ያለው። እግዚአብሔር የተመሰገነ ነው። እግዚአብሔር እየተጠቀመበት ብዙ ነፍሳት ወደ ጌታ በእርሱ አገልግሎት እየመጡ ያለ ሰው ነው። ገና በጣም ብዙ እንጠብቃለን ከወንድማችን። የሚገርም ኃይል የሞላበት አገልጋይ እንደሆነ አይተናል አይተናል። በጣም በግሩም ሁኔታ የእግዚአብሔርን ቃል እየገለጠ የሚያገለግል ብዙ ናፍቆት ያለው ሰው እንደሆነ እግዚአብሔር በጊዜ ለቤቱ ስራ የጠራውና እግዚአብሔርን ሊያገለግል የተነሳ ሰው እንደሆነ ከመልእክቶቹም ከምስክርነቱም ተመልክተናል። እና እግዚአብሔር እንዲያበረታው የበለጠ ጸጋን እንዲጨምርለት እንጸልያለን እንጂ እንዲህ አይነት ትችት ውስጥ ልንገባ አግባብ አይደለም። እና መጋቤ ሐዲስ ይሄን ነው ማስተዋል የተሳናቸው ብዙ ጊዜ ለትችት ይፈጥናል። አዎ መቼ እንግዲው የኦርቶዶክስ አማኝ ነበረ። መቼ አነጋገራችሁት? ወንድም ሸዋ ፈራውን መቼ አነጋገራ እንዴት ነው ብላችሁ ሚዲያ ላይ መታችሁ ፎቶ ለጥፋችሁ ከምትናገሩ ይልቅ እንዴት ነው ወንድማችን፣ እዚህ ነገር ውስጥ እንዴት ልትገባ ቻልክ? ምንድን ነው ነገሩ? ብላችሁ አነጋግራችሁታል አላነጋገራችሁት ገና ለገና ሕዝብ ይሄድብናል በሚል እንዲህ አይነት የሌላውን ቤተ እምነት ማጠልሸት ፕሮቴስታንቱን ክፍል ዝም ብሎ አይነት ህብረት እንደሆነ እና ማንም ሰው ተነስቶ መጽሐፍ ቅዱስ እየገለጠ ለገዛ ሀሳቡ የሚናገር አድርጋችሁ በመቁጠር እናንተ መምህራን፣ እነሱ ግን ምንም የሌላቸው ዝም ብሎ ጋዜጣ እንደማንበብ ያህል እንደሆነ መጽሐፍ ቅዱስ ለእነርሱ በመቁጠር ማንም ሰው እንደፈለገ የሚፈነጭበት ቤት ነው ብላችሁ ለመተቸት ነው ይህንን የተናገራቸው። ግን አይደለም ግን አይደለም። እንደውም ኦርቶዶክስ ቤት ነው ተነስቶ ማንም ባህታዊ አስተማሪ ነኝ እያለ የሚፈነጨው። እንደውም አንድ ቪዲዮ ላስደምጦት። አራዳ ጊዮርጊስ ላይ እንዴት አድርጎ ማርያም ቤዛዊተ ኩሉ ትባላለች እያለ እየጮኸ እልልበል በል እያለ ይናገር እንደነበረ ቤዛ ነች ማርያም አይደለችም ቤዛ ማለት መሠረት አይደለችም ያንን ማወቅ አለብን በየአደባባይ ብር ስለተከፈለኝ ብቻ መዠለቅ የለብኝ ኃይላችን ድንግል ማርያም ናት እሺ በምን መስፈርት ነው ይሄ ሰው? ያውም ትልቅ ደብር ነው እንግዲህ አራዳ ጊዮርጊስ። በምን መስፈርት ነው እዛ ትልቅ ደብር አውደ ምሕረት ላይ ተነስቶ እንዲመስበኩ? ማን ነው አስተማሪ ያደረገው? የት ትምህርት ቤት ነው የተማረው? ሰባኪ ነበር ወይ? ደብሩ ቀጥሮታል ወይ ብለን ስንል አልቀጠረው። እኔ እኮ ብዙ አውቃለሁ። በቤተ ክህነት ውስጥ አልፍ ያለ አቡነ ጳውሎስ እኮ ናቸው መጥተው። ማንም ሰው ድግሩን ሞፈሩን እየሰቀለ ስራ መፈለጊያ ያደረጋት። አዎ ያልተማሩ ሰዎች መሰማሪያ ሆና፣ በቃ ገንዘብ መለመኛ ሆናለች ኦርቶዶክስ። ስለዚህ እናንተ ናችሁ የምትደርሱላት ለዚች ቤተ ክርስቲያን፣ ቶሎ ቶሎ ብላችሁ ተምራችሁ ይቺን ቤተ ክርስቲያን ታደጉ ብለው እኮ አቡነ ጳውሎስ እኮ መክረውናል አ ማንም ባህታዊ አይደለም እንዴ ጸጉር እየቀጠለ ዊግ እየቀጠለ ከዚህ ገዳም ነው የመጣሁት፣ ከዚህ ገዳም ነው የመጣሁት ተገለጠልኝ እያለ እንደፈለገ አውደ ምሕረቱን ተቆናጦ የሚሰብከው ገንዘብ አደል ነው የሚሰበስበው። መች ሃያላችሁት መች ከለከላችሁት? ያ ሁሉ ባህታዊ በእውነት የተማረ ነው ተገልጦለት ነው። ምክንያቱም ባህታዊ መጣ ሲባል ሕዝቡ ይከንፋል። በባህታዊ የተሰበከ ነው እንዲህ አድርገው በቃ ኑሯቸውን ሲያደላድሉ ከዛ በኋላ ባህታዊ አይደለሁም ብለው የራሳቸውን ነገር ይሰራሉ ይጀምራሉ ማለት ነው። እንደዚህ አይደለም። እንደ ቺ ቤተክርስቲያን በዚህ መንፈስ አደል የምትታወቀው። እስቲ አሁን ፕሮቴስታንት ቤት ወይም ደግሞ የተለ እኛም ጋኑ ሳናስተምር በምንም መልኩ መድረክ አንሰጥም፣ አይሰጥም። አንድ ሰው መጥቶ የፈለገ ሊቅ የሚሆን እንደእርሱ አይነት አሁን ተምር ያለው ነው የሚሉት። እንግዲህ እርሶ ትርጓሜ ቤት ተምረው የተመረቁ የአዲስ ኪዳን መምህር ኖት፣ የቅኔ መምህር ኖት። እርሶ እንኳን ቢመጡ በጌታ ቤት እንዲቆዩ ተደርገው አምነው ተጠምቀው ከዛ በኋላ እንዲቆዩ ተደርገው ተምረው ነው። ህይወቶት ታይቶ ጸጋዎ ታይቶ ተለይቶ በዛ የሚሰማሩት እንጂ ማንንም አያሰማሩ። እኔም አላደርገው። አሁን እኔ ራሴ አገልግሎት ነው ያለኝ መጥቼ አብረን እናገልግል ቢለኝ አንድ ሰው አልፈቅድም። ቶሎ ብዬ እንኳን አብረን አደለም እናገልግል ለማለት አብረን እንሰለፍ ቢለኝ ማና አንተ ላለው አጣራ አለው። ስለዚህ ዝም ብሎ የእንትን የጨበሬ ቤት አደለም፣ የፕሮቴስታንትም ሆነ ከኦርቶዶክስ ውጭ ያለው የስላሴ አማኝ ቅዱሳን አገልግሎት ዝም ብሎ የጨበሬ አገልግሎት አደለም። እና እንዲህ አድርጎ ማናናቅ መሪ የሌለው አውራ አውራ የሌለው ወይም መሪ የሌለው ህዝብ አድርጎ እንደፈለገ የሚፈነጭ ህዝብ አድርጎ መሳል፣ በህዝብ ልብ ውስጥ ማስቀመጥ፣ ማጥላላት የብዙ ኦርቶዶክሳውያን ባህሪ ይሄ ቅናትም ነው ምቀኝነትም ነው ስም ማጥፋትም ስለሆነ መጋቤ ሐዲስ እሸቱ ባኮትን ከዚህ አይነት አፀያፊ ተግባር ራሶትን ይመልሱ። በጨዋ ደንብ ይናገሩ። የቤተ ክርስቲያን መምህር ነኝ እያሉ እንዲህ አይነት የስም ማጥፋት ስራ መስራት አግባብ አይደለም። እንደዛም ሆኖ እኮ አሁን ህዝቡ እያወቀ የእግዚአብሔርን ቃል ወደሚሰማበት ቦታ እየመጣ ይገኛል። አንዳንዱም የስህተት ትምህርት የሚበላው አለ። ከእናንተ ድካሜ የተነሳ ወደ ኦንሊ ጂሰስ ኦንሊ ጂሰሶች፣ አሰተኛ አስተማሪዎች፣ ጆሆቫ ዊትነሶች ይወስዱታል፣ ሞርሞኖች ይወስዱታል። እግዚአብሔር የረዳው ግን ወደ እኛ ይመጣል። ከእኛ ቤተ ክርስቲያን የወጡ ናቸው ታድሶች። እስቲ እንማር ከነሱ እነሱ የተሻለ ነገር አላቸው ብሎ እሚማር አለ። አሁን እንደውም በገፍ እየመጣ ነው ወደ አማኞች፣ ወንጌላውያን ቤተ ክርስቲያን እየተቀላቀለ አንዳንዱ አንዳንዱ ወደ እኛ እየመጣ ብዙ እውቀት እያገኘ እምነቱን ሁሉ እስከ መመስከር ደረጃ ደርሷል። እናንተ ግን ዝም ብላችሁ ነው ዓመት በዓል እያላችሁ ንግሥ እያላችሁ አታስተምሩ። ምናትሉ በዓል አክብር እንዲህ እንዲያደርግ ነው እንጂ ህዝቡ እውቀት ሰጥታችሁታል የእግዚአብሔርን ቃል አ ለዚህ ነው እኮ ሆሴ መጽሐፍ ላይ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና ካህን እንዳትሆን እጠልሃለሁ ያለው ሆሴ አራት ስድስት ላይ። ለዚህ ነው አ እንኳን ለህዝቡ እውቀት ልንሰጥ ራሳችንን በአግባቡ የእግዚአብሔርን ቃል ያወቅን አይደለም። በጣም ነው የሚያሳዝን። ደግሞ ሰዎች ጌታ ረድቷቸው የጌታን ቃል አውቀው በሥነ ስርዓት ከተጻፈው ሐሳብ ሳያልፉ ሳይወጡ ይህንን ቃል ሲያስተምሩ፣ እንዲያደርገን ስም እናጠፋል። የሰጠናቸው ነገር የለም። አላስተማርናቸውም። ክትትል አላደረግንም። ህይወታቸውን አልተከታተልንም። መረዳታቸውን ምን እንደሆነ ምንም ያጠናነው ነገር የለም። ነገር ግን ከእጃችን ወጡ በሚል በቃ እንደፈለግን እንናገራለን። ይሄ ተገቢ አይደለም። መጋቤ ሐዲስ ከርሶ ይሄ አይጠበቅም። በጣም ትልቅ ስህተት ነው። እየተሳሳቱ ያሉት አዎ። እና የሚቀየር እምነት የለም። እንደገና ደግሞ ሰዎች ግብታዊ ሆነው መጥተው አይከራከሩም። እንደውም በኦርቶዶክስ ቤት ነው ወጣቱን እንኳ በአግባብ አለ ሳታስተምሩት ለእምነት ተከራካሪ ሆኖ በቃ እንደውም ከሲኖዶስ በላይ ሆኖ በቲክቶክ ይታያል። ነገር ግን የአባቶች ትምህርት ብዙ የላቸው ግዕዝ ማያውቁ ምንም ያልተማሩ ሰዎች ቤተክርስቲያንን ወክ ቅናታቸውን ብናደንቅም ነገር ግን የሉም። እንዲህ አባቶች ስለ ኦርቶዶክስ መልስ የሚሰጡ አይወቁ እንትን አይረዱ ማለት አይደለም ነገር ግን ሙሉ መረዳት የላቸውም። እናውቃለን፣ እኛ ከኦርቶዶክስ ስለወጣን እናውቃለን። ምንም ሙሉ የሆነ ማስረጃ ሊያቀርቡ አይችሉም። ግን ቲክቶክ ላይ ዝም ብሎ በዘፈቀደ እንዲናት ኦርቶዶክስ እንዲናት ኦርቶዶክስ እያሉ ይናገራል። ሌላውንም ሊሰድቡ ሊያወግዙ ሁሉ ይጀምራል። እና መልክ መልኳ ከተበላሸ ቆይቷል ኦርቶዶክስ ለዛ ነው እንጂ አማኙ ክፍልማ በደንብ የእምነት ትምህርት አለ፣ የጥምቀት ትምህርት አለ፣ የደቀ መዝሙር ትምህርት አለ። ያን ሁሉ በቤተ ክርስቲያኑ በተዘጋጀ እንትን ተምሮ ነው አንድ ሰው ሙሉ አማኝ የሚሆነው። እና በዚህ አይታሙ። እኔ የእነሱ ጠበቃ ሆኜ አይደለም፣ ግን አይታሙ። እርስዎ እንደሚሏቸው አይደሉም ማለት ነው።